ሲል እናት ድረስ የዶሮ ገዛችን ላይ ያችን ዶሮ ራሱ እንቁላል እስከምጥር ድረስ አላቆየዋትም። ስኮበል ይዣት ሄድኩኝ ማለት ነው። ቢከፋም ይበጅኝ ባሌ ነው የሚሻለ የልጅ አባት እና መፍጠሯ ራሱ እኔ እንኳን ሰቆርቶ አይደም። እኔ ማደንቀታለሁኝ። አሪፍ ነው በጣም ልክነት። ሰላም አሌይኩም ረህመቱላ ወበረካቱ። ወድና የተከበራችሁ የቶቻና ቤተሰቦቻችን እንዴት አላችሁ? ናቸው ወይ ያደናና? አልሐምዱላ እናንተ እንዴት አላችሁ? ሁሉ ሰላም፣ ሁሉ አማን ነው በያላችሁበት በአለም ዳርቻ ሰላማችሁ ትርፍ ይበልልን። ሰብስክራይብ፣ ላይክ፣ ሼር የምታደርጉልን ከልብ ነው ነው ኮሜንታችሁ በጣም ያስደስታል ማለት ነው። አላህ ይወልልን፣ አላህ ይውደድልን። አሁንም ቢሆን ሰብስክራይብ ያላደረጉ ብዙዎች አሉ፣ ሼር ያላደረጉ አሉ። አድርጉልን ማለት ነው። ሼር አድርጉልን፣ ብዙዎች የሚፈልጉ አሉ። አሁን ምሳሌ በኛ ባለንበት አካባቢ አስቤዛ፣ ልጅ ባልት፣ እና አልባሳት ምናምን ማዘዝ እየፈለጉ እንደዚህ በቃ የኛ ቪዲዮ የማይደርሳቸው አሉ እና አጋጣሚ ግን ሌላ ሰው ልኮላቸውም ይመጣሉ። ለእነሱ ለእነሱ እንድደርስ ሼር አድርጉልን ማለት ነው። እና እስኪ ዛሬ ያው ሰብሰብ ሰብ ብለና ማለት ነው ያው አዲስ ሰብስክራይቦች አሉ። አስታወቂ አዲስ ሰብስክራይቦች አላችሁ መስለኝ፣ ምናልባት ማሜን እንግዲህ ስታዩ እንዲህ ባልሽ መስለኝ ነበር፣ ወንድምሽ መስሎኝ ነበር የምትሏ አላቸው፣ አሁንም ማለት ነው እና ማሜ ማለት እንግዲህ እሱ ልጅ ነው፣ የመጀመሪያ ልጅ ነው። አስራ አምስት አመት ብልጫ ማለት ነው። ያው እንግዲህ ወንድምም ልጅ ነው፣ የመጀመሪያ ልጅ። እሱ ደግሞ የማሜ እና የሰልማን አባት ነው ማለት ነው። እንግዲህ አቶ በሽራ ሰል ይባላሉ። እንግዲህ ያው የሚያውቋቸው የሚያውቋቸዋል ማለት ነው። ስራው ስራው ምንድን ነው? ሲሰላም በልና መልክ ሰላም በልና ስራ እንዴት ነው?

ለእንግዲህ አሁን ብቅ ብቅ ምናምን አንጣፋም እንግዲህ እንደምታዩት ውድ አባታችን እሱ ነው፣ በሽራሰን ይባላል። አብዛኞቻችሁ ታቁታላችሁ። ያው እንግዲህ እናቴ በአስራ ስምንት አመት ልዩነት እኔ ተረግዤ ተፋቱ። አሁን በአስራ ስምንት አመት ልዩነት ተመላልሰዋል። ከተመላለሱ በኋላ ሰልማን የምትባል ሰውዬ ዱብ ብላለች ማለት ነው እና ከዛ በፊትም ብዙ ነው ተደረግ ብዙ ጭቅጭቅ ሊሆን ይችላል ብዙ ሊያልፋል ብዙ ሁሉ ነገር ሊተከሰታል ብዙ ሁሉ ነገር ያልፋል። ያ ሁሉ ነገር አልፎ እዚህ በቅተናል ማለት ነው እና እንግዲህ ዛሬ አስራ ስምንት ዓመት ማለት ብዙ ሰዓቶችና ብዙ ቀናቶች ያልፈዋል። እንግዲህ ከዚህ መሀል እንደዚህ ከአስራ ስምንት ዓመት መመላለስ እንግዲህ ይሄ ድንቃ ድንቅ ላይ ለራሱ የሚቀርብ ነገር ነው እና ብዙ ላይፍ ላይ ሚያደርገነው አስራ ስምንት ዓመት ማለት እንግዲህ አላገባችም። እናቴም ተለያየን። ምክንያቱም ያው ብዙም እንደዚህ በትዳር ላይ ወለም ዘለም የለም። ትዳር ትግስት ያስፈልገዋል፣ ተስፋ ያስፈልገዋል። በቃ አርቆ ማሰብ ያስፈልጋል። ትዳር እንደዛ ሆነው እንግዲህ እንደዚህ አስራ ስምንት ዓመት መመላለስ ራሱ በጣም ትልቅ ደስታ ነው የገጠመኝ እና ይሄ ማለት ብዙ ወንድሞች እህቶች አሉኝ አልሐምዱሊላሂ ረብል ዓለሚን ማለት ነው። እና እንግዲህ ሁሉም ከአባት ከአንድ ስጋ ነው የተፈጠሩት እና ከእናትም ሲሆን አንድ ደስ ይላል። እናትም አለችኝ ወጭ ያሳደገችኝ፣ በእጇ በልቻለሁኝ፣ በእጇ ጠጥቻለሁኝ። ታምር ትባላለች። ኮመንት ላይ እጽፍላችኋለሁኝ እሷም ትመጣለች ትባላለች። ውድ እናቴ ናት። እንግዲህ እናቴን ማስቀይ ማለት ሊሆን ይችላል እሷንም ለማስታረቅ እሞክራለሁ ማለት ነው ኢንሻአላህ ወደፊት። እና እንግዲህ በዙ አጋጣሚ አባቴ ተዋወቁት ማለት ነው። እና ይህ ቪዲዮ ብዙ ሼር አድርጉት፣ ብዙ ሰው እንዲደርስ አድርጉት ማለት ነውና፣ ብዙ ጠይቃችኋለሁ። እናንተ እዛ ድረስ ሼር አድርጉልኝ እና እንግዲህ ብዙ እናቴን ስኮበልል ነበር። እንግዲህ ፊት ላይ ዶሮ ይዛ ስተማንጫ ጋር ድረስ ደርሳ ነበር ያቁምላለሆናተብሩት ማለት ነው። እኔ እቤት መርፌ ራሱ ጥ የማየም አልፈልግም። እንደዛ ነው ያልሳለፉት ህይወት ፊት ላይ እንዴት ነበር? አሁን ፀባዩ እንዴት ነው? ለ18 አመት ልዩነት መቼም ብዙ ፀባይ ይቀያየራል እና ብዙ ነገሮች ይቀያየራሉ እንዴት ነው አቶ ጅራሳ? እንዴት ነው ፀባዩ? አቶ አልጋይ እንዴት ነው? እንዴት ነው ጸባዩ? እና ከዛ ከሀገር መጣ፣ እንዴት ነው የፊቶ ጸባዩ? እና ነግራታል። እንዴት ነው ጸባዩ ነው? እዛ ድረስ ሼር እያደረጋችሁ አበረታቱን ማለት ነው። የቪዲዮ እርግጠኛ ሺህ በላይ እንደሚታይ ተስፋ አድርጋለሁ ማለት ነው እና እስቲ ከፋጥሚ ልጀምር እንግዲህ ውድ ባለቤትሽ ከ18 ዓመት በኋላ ምን ጸባይ ልዩነት አመጣ? እንዴት ነው ምንስ አገኘሽበት የሚለውን። እሺ እንግዲህ እኔ ማለት ነው በ18 1 ራ ዓመት ያገኘሁበት ለውጥና ነውጥ ለውጥና ነውጥ በሉት። መጀመሪያ እሱን ሳገባው ሕጻን ነኝ ቢያንስ የአስራ አራት ዓመት ጨርሼ ወደ አስራ አምስት ስገባ ነው የተገባ ነው። ወዲያው ነው ልክ በተገባም በአራት ወሬ ነው ማሚ። የመጀመሪያ ሀይድ ላይ ነው የቀረው ማለት ነው ማሚ። በጣም ተአምረኛ ልጅ ነው ማለት ነው። እና በዛ ሰዓት እኔ ህፃን ነኝ። ትዳር መያዝ ብዙም አልፈልግ። መማር ነው የምፈልገው፣ መዝለል በቤተሰቦች ስር መቀመጥ ነው እንጂ የምፈልገው ለእሱ አዘጋጅቼ ምናምን መጠበቅ እንኳን ራሱ ለእኔ ትልቅ ሸክም ነው መስሎ የሚታየኝ ሲመጣ እንኳን ራሱ የሆነ ስራ ይወዳል። ጎበዝ ነው። በነገራችን ላይ መከላከያ ነው የኖረው። ግን ከዛ እንደመጣ ስራ አልፈታም። የሆነ ችግ ጣቢያ ነገር ይሰራል። ምን ይላል? በዛ ላይ በቃ ብዙ ነገር ይሞክራል። እኔ ተወጣ በኋላ ነው ትምህርት አምስተኛ ክፍል ገባ። ከአምስት ጨረሰ። አሁን ስራ የያዘ ፋይናንስ ነው የሚሰራው ማለት ነው። እና ግን በዛ ሰዓት ስራ የለውም ነበረ። ወደ ከመከላከያ መጥቶ ነው ችግ ጣቢያ ምናምን ይሰራል። ከዛ ሲመጣ በቃ በይመጣ ደስታይ ሲመጣ በቃ ስብሓናላ እኔ እንደውም አግኝቸው አፉ በለኝ ነው ነበር ያልኩ። ወጥ ራሱ ስሰራ በደንብ እንኳን ራሱ የሆነ አሰማምሪ እንኳን እንዲጣፈጥ አልሰራው ምንድን ነው እንጀራ ይጋገርክ ከሆነ ጫር አረግና ረመጡ ና አላ ግን እሳቱ እዛ ላይ ዝም ብዬ ተለል አረግና ምናምን ቅርብ ነው እንዳልሆን ማለት ነው። ከዛ እሱ ደግሞ የለመደው ያው መከላከያ ቢኖር ጥሩ ነገር ነው። ለምን እንደዚህ ሆነ ሲለ ምን አገባህ? ከዛ እንጣላለን ማለት ነው። ግን እሱ በዛ ሰዓት በጣም ነው የሚያንከባክበኝ። በጣም ልክ እንደ ህፃን ልጅ ነው የሚያንከባክበኝ። በቃ ሲወጣ ብርቱካኑን ገዝቶ ነው ሲመጣ፣ ሙዙን ገዝቶ ነው መኮረንም፣ ፓስታውን ገዝቶ ነው በቃ እንደው በቃ እንደ ልጁ ነው የሚያይ ማለት ነው። እና ያንከባክበኛል በጣም ማለት ነው። ቤት ውስጥ ምንም ምንቸገርበት ነገር የለንም። የእኔም ቤተሰቦች ጎበዝ ናቸው፣ ሊጭኑልናል እንጨት። እንዳሁኑ መብራት የለም ነበረ እና እሱ ስንገባ ቢኖርም ሆስፒታል አካባቢ ነው እንጂ እንደዚህ ከተማ አልገባም። በእንጨት ነው የምንጠቀመው። እና ቤተሰቦቼ የተገጠር በደንብ ነው የሚያስመጡልኝ እየደገሱ ማለት ነው። እኔ እና እሱ ግን ቤት ውስጥ እሱ እየወደደኝ፣ እኔ ብዙ ፈቃደኛ አልነበር ትዳር ለመያዝ ማለት ነው። እሄዳለሁ፣ እመጣለሁ፣ እሄዳለሁ፣ ኮበለላለሁ ማለት ነው። ስኮበልል ደግሞ ቤት ውስጥ ምንም ነገር መተው አልፈልግም። እያንዳንዷን ነው ይዤ የምሄደው። እናቴ አንድ ጊዜ እንቁላል እየገዛች ነው ስትለኝ፣ እንደ እንቁላል የምትገዥው ለምንድን ነው? ዶሮ ልግዛልሽ እና ይችቲ ጥልልሽ አለ አለችኝ። እናቴ ድረስ የዶሮ ገዛችልኝ ያችን ዶሮ እራሱ እንቁላ እስከምትጥል ድረስ አላቆየዋትም። ስኮበል ይዣት ሄድኩኝ ማለት ነው። እና ይዣ ትሄድ ጫካ አለ በመሄጃችን እና ያለ በጫካ ስትጮም ያያት ሰው ማለት ነው ዛሬ ድረስ ይሰቆብኛ ማለት ነው። እናቴ አንቺ ደ አንቺ ባጋች ዶሮ እንዴት ይዘሽ ትሄጃለሽ? እንዴት ይዘሽ ትመጫለሽ? የአንቺ አባት ይሄ ነው እንደማድረጉ ስንትና ስንት በግ በሬ ራሱ ጥሎ የሚሄድ ሰው ነው እንዴት ዶሮ ይዘሽ ትመጫለሽ አጭ በጣም ተቆጣች ግን ምንም አመሰለኝ አሁንም ይዘክ አፋታኝ ነው የምለው ነበር አባቴ እነሱ ምን ማረልኝና አረ ተይ ተይ ቤተሰቦች በጣም ነው እኔን ስለሚያንከባክበኝ እንደገና ደሞ ቅርብነት ጎረቤትነት ይወዱታል ማለት ነው እኔ ግን አልፈለጉም ብዙ ቤተሰብ ያው ምክር ነበር የሚለግስልኝ ዘመድ ራሱ ምክር ይለግስልኛል ዘጠኝ ወር ናት የተቀመጥናት፣ መሐመድን ግዚ አራት ወር በፊት አምስት ወር ዘጠኝ ወር ናት። ለዚያ ዘጠኝ ወር ዘጠኝ ዓመት ነው ይመስልን ነፍሰ ጦር እንደሆንኩ እንግዲህ በእኛ በሸሪያው ኒካይ ካይወርድም ልጅ እስከሚወርድ ድረስ ማለት ነው። ያው ሚስቴ ነፍሰ ጦር ናት አልፈታም ብሎ ሄደ። እኔ ፍርድ ቤት ከሰስኩኝ አልከሰስኩም። በዛ ሰዓት ወጣሁኝ፣ ቀረው ሄቴ ጋር ሁኝ የተማርኩ ቤተሰብም ግን መስማማት አልቻልኩም። በዛ ሰዓት ማለት ነው እናቴ ይህን ይመስል ልጅ ፈተሽ ምን ጎሎሽ አልብላሽ ብሎ ነው ወይ ምናምን ብላ እናቴ ጋር ብዙም ሰላም አልፈጠርም። ከዛ በኋላ ወጣሁ ከእናቴም ጋር እህቴ ጋር ተማርኩ ዘጠኝ ወስጥ ከሚሞላኝ ተማርኩ ሰባተኛ ክፍል ነኝ። ከዛ በኋላ ሞሎጃይ ሲደርስ ድናት ያው ጉድን ሸፋኝናትና ወድናት ሄድጎኝ ማሚ ተወለደ ማለት ነው እና ተወለደ አልሐምዱላ ከዛ በኋላ ከተማ ገባሁ። በሁለት ዓመቱ ገጠር ተቀምጬ በሁለት ዓመት ከተማ ገባሁ። አልሐምዱላህ ቤተሰቦች የምደገፍ እያለቤት አንድ ጎን እኔ ራሴ ሻይ ዳቦ ያውቸረቸርኩ ምናምን አባቱን ራሱ ቀለ ምንም አጠይቅም ሲፈልጋል አንድ ጊዜ ልብሱን ይገዛለታል እንጂ። አልሐምድልላ አምስት ዓመት ጨርሶ ወደ ስድስት ሲገባ ወደ አረብ ሀገር ሄድኩ ማለት ነው እና ያው ተፋታን ገዛ በኋላ ማለት ነው እና አሁን ላይ ያየሁበት እንግዲህ እሱ ከድሮውና ካሁኑ ያለው ለውጥ በፊት ያው እኔ ብቻ አለኝ ያለሁት ሌላም ልጅ የለም፣ ያው እኔው ጋር ነበር እንክብካቤው ማለት ነው። ያለችውን ነገር ያው ለኔና ለሱ ነው። አሁን ግን ልጆችም ያው ስለወለደ ሁለት ቤት ነው። ያው ቤቱንም ስላለ እዛ ልጆችም ስላሉ እኔም ስላለሁ ያው እንግዲህ ወጭም ስለበዛበት ነው መሰለ። ደግሞ ይህን አድርግ ባልኩ ሰዓት እሱ ብዙም አይደለም፣ ግን ቢሆንም ምናልባት ያው የኢኮኖሚ ሁኔታ ነው የኑሮ ውድነቱ ምናምን እያልኩ በዚያ ሴደዋለ ማለት ነው። ያው ትንሽም እንክብካቤው ቀንሷል እንጂ ሌላ ነገር ደህና ነው ማለት ነው። እሱ ደግሞ ከድሮው እና ከአሁኑ ምን ለውጥ እንዳገኘብኝ ይህን ደግሞ ይናገራል ማለት ነው። እንግዲህ ፋጥሜ ዝርዝር ዝርዝር አሁን አንድ መጽሐፍ ሆና ነበረ ቀጭ እና ጠርባ ነበርኩ እንደዚህ እንትን በቃ ሀሳቡን ገጽ እናለኝ እና እንግዲህ አባቴ ደግሞ ይነግራቸዋል አሁን የፊት እንግዲህ 18 ዓመት ልዩነት ጸባ እንዴት ነው? ምንስ ተቀየረ? ምንስ የሆነ ጭናጫ ነገር ናት ምንድናት? ገንዘብ አጥባቂ ናት። በቃ ነ ማለት እዛ ብዙ ነገር መስዋዕትነት ትከፍላለች። አስራ ስምንት ዓመት ጉልበቷን በአረብ ሀገር ገፍታለች እና ገንዘብ ጠበቅ ታደርጋለች ወይስ እንዴት ነው? አረብ ሀገር ሲመጡ ጸባቸው ይቀየራል እንዴት ነው የሚባለው ነገር እሷ ላይ አለ ወይ የሚባለው ነገር ነግራቸኋል። እስማ ጠራ ድምፁን ጨመር አድርገው ይነግራቸዋል። ያው ከተለያየን አስራ ስምንት አመት ይሆናል፣ እንጂ እዚህ ስድስት አመት ቆይቻለሁኝ እዛ አረብ ሀገር አስራ አንድ አመት ምናምን። ያው ከመጣሁ ደሞ ወዲያው ነው የተመላለስ ነው እና ያው አስራ ስምንት ዓመት የተለያየንበት ነው እንጂ አረብ ሀገር የቆየሁት 11 ዓመት ነው ማለት ነው። እና እንግዲህ ያው ከአስራ ስምንት አመት ነው የተለያየ ነው፣ ግን እንዴት ነው አሁን እንግዲህ ሁለት ዓመታችን ነው የተመላለስን፣ ሁለት ዓመታችን ነው። ሁለት ዓመት ውስጥ እንዴት ነው እሺ እንግዲህ አልሐምዱሊላህ እንኳን ያደረሰን ጌታ። ያው ልጄና ሚስት እንኳን በልጠው እኛ ባነጋገር ጊዜ ይሄን ይቀርጻሉ ይሄን ይሰራሉ። እንግዲህ ተመልካቾቻችን ይቅርታ ብልኝና በተሻለ ይገልጻለሁኝ። እንግዲህ እሷ ያው አልሐምዱሊላህ ይሄ ራሱ ለኛ ጸጋ ነው። ደስ ይላል በጣም አሁን ብሎግ ለማድረግ ለማድረስ አለ ያብቃል ደስላ በጣም ራሱ ይሄም አልሐምዱሊላህ ነው። እሷም ራሱ ታዲያ በሀገር መታ እንደዚህ ወጥታ አንደም ተቆልሳ ከላ አልፈቅርም። እኔ ልጄ ወጣት ልጅ ያለ ሌላ ባገባ ለደስታ ይሙረኝ፣ ቢከፋም ቢበጅም ነው የሚሻለኝ፣ ልጅ አባትና መፍጠሯ ራሱ እኔ ማደንቃታለሁ፣ አሪፍ ነው በጣም ልክ ናት። እኔ አሁን ጎጅ ልጅ ብቆጣው ምን ብዙም ብለው ምንም አይመስላትም። ሌላ ቢሆን ብሎ ይከፋታል። እሱ ልጅ ደሞ ብቆጣው ምን ብለው አይከፋውም። ይህም ራሱ ትልቅ ነገር ነው። እኔ ተመከላከያ መጥቼ፣ የሀገር መከላከያ ከዛ ነው ብሎ ቆስሌ መጣው ተመጣው በኋላ አጋጣሚ ይሆነ ነገር ሆኖ አየኋት። አንድ ጓደኛ የመከላከላ ነው ያጣ እንዴት እች ምታገባለ ተላስበው አንድ ቀለም መቼ የተወረወረበት ነገር አልቀረም። መክረዋል ነገር ያው በተቻለ መጠን ዘመኑን ጥሩ ነበረ። ዘጠና አራት ነው በጥሩ ሁኔታ በጥሩ ሰርግ ባል አገባ አሁን ዛሬ